ኤስ ሊለቅ ነው። ሌላ ጊዜ ደግሞ በክስ እያስፈራሩ ውስጥ በደረሰን መረጃ መሰረት ለቼ ከነ ቃሉ ነው ማስታወሱ እንደኛ ሰውነቴ ሲከዳኝ ሰው እሆናለሁ፣ ቆሜ ሄዳለሁ። ከዚህ በኋላ ሌላ ህልም ማለም አለው ብዬ በፍጹም አላሰብኩም። አልሰግጥም፣ አልደድብም። ሮፍናን ይህ ቪዲዮ ላንተ ነው። አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ብር ያምሻል እንዴ ሰላም ቤተሰብ፣ እንዴት ናችሁ ነው ያለው። ክብሩ ሲፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅታዊ እና ባዝናኝ ቪዲዮዎች ተመልሽ ላችሁ መጥቻለሁ። ከእናንተ የሚጠበቀው እስከመጨረሻው አብራችሁን በመቆየት ለቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ነው። በተለይ ደግሞ ሰብስክራይብ ማድረግ እንዳይረሳኝ ቪዲዮ በላይክን ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። በዛሬ ቪዲዮ የአዶናይ እና የዩቲናስን መዘገቢያ ቲክቶክ ክሪኤቲቭ አዋርዱን አብረና ያለን። ሳይፉ ፋንተውን ላይ ራሱ ሳይቀር ከባድ ተቃውሞ ተነስቷል። ለምንድን ነው የሚሉን አብረና ያለን። በሌላ ደግሞ አዶናይ እና ሮፍናን በጣም ከባድ ሰጣ ገባ ውስጥ ገብተዋሉ። በሌላ ደግሞ አንድ ታዋቂ የቤት ጋዜጠኛ መልቀቅ ያስገብቷል፣ ግን የቤት ሰዎች ሊለቁት አልፈለጉም። በክስ እና በተለያዩ ነገሮች እያቆዩት ነው የሚል መረጃ ወታል። እሱ ማን ነው የሚለውን አብረን ምን ይሆናል። ታዋቂዋ ቲክቶከር ቤታዮ ሊቭ ላይ እያለቀሰች ብዙዎችን አነጋግራለች። ሊቭ ላይ እስከ ማልቀስ ያደረሳት ምክንያትስ ምንድን ነው የሚለውን አብረና ያለን። እሱን ቪዲዮ ወደ ዛሬ ቪዲዮችን ሰግጥ ሰግጥ አልሰግጥም አልደድብም ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። አለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው። እዚህ ጋር ደርሰን እኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ምን ዳገት ላይ ቆመ ነበር የምትጮኸው ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ። እንደ ቴክኖሎጂ በአዋቂዎች ነው ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው ምንቀር። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገርም አይኖራችሁም። ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የአርባ የሀምሳ ዓመት ወሬ እንኳን የማያውቁ ሰዎች ገጥሟችሁ አያውቁም? አሁን በሺ ነው የሚሆኑት ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው። ምን ነው አትሰግጥ አትደድ ንቃ። ሮፍናን፣ ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያረከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወደው በጣም ማደንቀስ ሰው የሀሳብ ላካፍል የፈለግኩኝ ማለት ነው የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ አልሰግጥም አልሰግጥም ምናምን እያለ ማለት ነው አዋቂነትን እያደነቀ ኦፍኮርስ አዋቂ መሆን ማንንም አልጎዳም ግን ችግሩ ምንድነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠ ነው ቢካዝ ልንገርህ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከስምንት ዘጠኝ ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ ማን እንደሆን ካላቅም ነበር እውነት ነገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድ ነው? አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። ሮፍናን ሮፍናን አልነበረም የዛኔ ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር ሮፍናን፣ የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ ገባህ ሮፍናን ኢትዮጵያን በሙዚቃ ይቆጣጠር ብሎ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባህ አሁን ያለበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተም ትልቅ ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግረህ እፈልጋለሁ። አሁን የዛኔ አላማ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም፣ ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም። አንተ እኮ ከዚህ ሰፈር እኮ ነው የመጣኸው አስተዳደግህ እኮ እንደዚህ እኮ ነው ቤተሰብ ምናምን እያለ አንተ ሊያወዳድቅ የሚሞክር የአይምሮ አካል አለ። ግን አንተ እሱን እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው፣ ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ አላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቀም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳስብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው፣ ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ከአንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው። እንዳያችሁት ነው። እስቲ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ሙሉ አንድ ልጅ ቲክቶክ ላይ የምናየው ሙሉ ልብስ ሳይለብስ በቦክሰር በፓንት ብቻ ሆኖ ሄዶ ተማሪዎችን እየጨበጠ እያቀፈ ምናም ምናምን አይነት ቪዲዮ አይቻሉ። ያ ደግሞ ልክ ነው ብዬ አላስብም። ይህ ኮንቴክስት ወደዛ ከሄደ ያው የዚህ ልጅ አስተሳሰብ ልክ ነው ማለት ነው። ግን ደግሞ አዶናይ በሰጠው ሀሳብ በኩል ደግሞ የተወሰነ መልኩ ልክ ይሆናል ብዬ አስባለሁ። እስቲ በዚህ ጉዳይ ምን አይነት ሀሳብ አላችሁ? እና ደግሞ በሮፍናን ጉዳይ በጣም የተከፈ ይመስላል። አዶናይ አንተም ሰግጠ ነው የሚል አይነት ከባድ ነው። ግን ማለት እንዴት ነው ሮፍናንን ሰግጠ ነው ዜ ደረስ ማለት አይከብድም? ኖርማል ነው ብለህ ታስባለህ አዶናይ? አይመስለኝም። የሆነ ልጅ ስለመሰገጥና ዛሬ ያልነበረ መተክ ስለመሰገጥና ማብራራት የነበረብህ የሚያስብ ሰውና በስነ ስርዓት ያንን ቃል ሳይጠቀም ማስረዳት የሚችል ሰው ሲያብራራ አልነበረም። ዛሬ ማስረዳት የነበረብህ ስንቱ ደድብ ሰግጥ እያለ ነውር ሲሰራ ራቁቱን መንገድ ሊወጡ ህጻናት ሴቶች ሊፎርም የለበሱትን ሰላም ሲል ሲጨብጥ ነበረ። እኔ እንደዚህ አይደለም ለማብራራት የነበረብህ ዛሬ ጭንቅላት ያለውና ለትውልድ የሚተርፍ ማንም ቀና ብሎ የማይናገረው ታላላቁን አክብሮ የደረሰን ሰው አይደለም ሲናገር ዛሬ መተህ ለመናገር መድረስ የነበረብህ ስላልከው ነገር ማብራራት የነበረብህ ሲጠፋ እንጂ ጥፋቱ ማብራራት የነበረብህ ስለዛ ነገር ጥፋቱን ሰው ሲያስተካክልልህ መታ አልነበረም። ማብራራት የነበረብህ የሆነ እኔ አሁን አንተ ማከብረን የምናገረ ሰው አደለህ ምናምን እንዲ እሱ የምንናገረው ሰው አ ሌጀንዳችን ነው የዚህ ትውልድ የምንለው ሰው መተ ገና ገና እሱ ሪፖስት አድርገው ትክክለኛ ነገር ነው ለምን አለ ብለህ ይህን ነገር ለማስተካከል መሞከር ሲኖርብህ እንዳጠፋ ሰው ዛሬ ተመልሰ መጥተ እሱን ለማስተካከል መምጣት በጣም ልክ ያልሆነ ነገር ነው። በጭራሽ ልክ ያልሆነ ነገር ነው። ስንቱ ሲባልግ በዛ ነገር አይኖ ሰግጦ ፈምሶ አሪፍ የሆነ ሰው አለ። ግን ስንቱ ሲባልግ ነበር። ዛሬ አይደለም መምጣት የነበረብ ስንቱ ሲባልግ ነበር። ማስተካከል የነበረብ እና የሆነ ሮፍናን የምትናገረውም ሰው አይደለም። ሰግጠ ምናም ልትሉላ ችሏለ ታላላቁን ሰምቶ የሙዚቃ ሰዎችን አክብሮ ከስራቸው ሆኖ ያደገ ሰው ነው። እና የሆነ እሱ ዛሬ ሲመጣ አይደለም እንደዚህ ማድረግ የነበር ዝሮንግ በቃ ጭራሽ ጭራሽ ጭራሽ አይመጡ። ብቻ ግን ይመች አይታችሁታል። እንግዲህ እስቲ የሚያስማማችሁ ከሆነ የትኛው ሐሳብ ልክ ነው ብላችሁ እንደምታስቡ ለእናንተ ትቼዋለሁ። የእኔን አሳብም ነግሬያቸዋለሁ። አሁን ደግሞ ምነው ቪዲዮ ምንድን ነው የሚሆነው? በጋሻው ደሳለኝ አለኝ። ሰሞኑን ብዙ ኦርቶዶክሳውያንን ክርስቲያኖችን አስከፍቷል። ምክንያት አንድ የተበሳጨች እህታችን ከዚህ በፊት አውቋለሁ የምትል ያው የእሱን ጉድ ነው ብላ የምታስባቸውን ነገሮች የቤተሰብ ምሥጢርና ከባባድ ነገሮች ተናግራለች። ምናለች አለች? የሚለውን እሱን አይተን እንመለስ። ታውቀኛለህ አበበት። እናትህ ባላውሊያ ናት። አንተ ኦርቶዶክስን መተ የመናገር ሞራል የለህ። መጀመሪያ ቤትህን፣ ገበናህን፣ ጓዳ ጉርጓዳ አጽዳ፣ ከጥንቆልና ውጣ። ጴንጤንም አትወክልም ኦርቶዶክስንም አትወክልም፣ ሙስሊም ነው ምንንም አትወክልም። አንተ አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ እነትዝታው ወደ አዌ ቤተክርስቲያን ሄደው

አንድ ቃል ለሃይማኖት እኔ ሃይማኖት ላይ ኦርቶዶክስ ላይ ይዘባበታለሁ አዋራለሁ ብትል ሌላ ቡድህን ደግሞ ዘረግፍላለሁ። እየነገርኩ ነው። ሰምታችኋል። በጣም ከባድ ሚስጥር ነው። ምክንያቱም የሆነ ግለሰብ ጋር ሊቀሩ እና የቤተሰብ ሚስጢር ነው ተብሎ ሊያዙ የሚችሉ ነገሮች ናቸው። ያው ኤቪደንስ የለንም ማለት እውነትን ውሸቱን አናውቅም። አሁን ደግሞ የምንመለከተው ቪዲዮ ሰይፉ ፋንታውን ላይ እየቀረቡ ያሉ በጣም ከባድ ትችቶች አሉ። ምንድን ነው የሚለው? እሱን አብረን። ክሬዲት አዋርድ ማለት ነው። ሌላ ሰው ከወሰናት እገድልሃለው። ሰይፉ ፋንታውን እመቤት ንገድልለ ማለት አዶናይ የራሱ እንዲያለቅሳል ይህ ሁሉ ነገር እየተፈጠረ ቢያይ አዶናይ ያለቅሳል የሚለው ለእኔ ጥያቄ ነው። ያለ አሉ እስከ ማለት ብቻ። እስኪ ሌሎችስ ምን አሉ የሚለውን አብረን አይተን እንመለስ። ቲናስ ምንም የእሷን ስም ሳይጠሩ ራሱ ጀስት አዶናይ የመመረጥ አዶናይ ይገባዋል በዚህ ዓመት ስላሉ ብቻ ብሎክ እያደረገቻቸው ትገኛለች። ማለት ቲናስ ነው፣ ብሎክ አረገችኝ። ብሎክ ህዝቤን በብሎክ ጨፈጨፈችው ነው የምላችሁ። ጉዴ ነው አሁን አንቺ ብሎ ካርገሽ ምን ልበላ ነው ምን ልጠጣ ነው? ምን ሆና እንደሆነ አላውቅም። ሰው እኮ የተመቸውን የሚመርጠው ሁሉም የኢትዮጵያ ሕዝብ ይውደደኝ ይባላል እንዴ? እኔ አትመቸኝም፣ በቃ አሁን በዚህ ባህሪዋ ብቻ ማለት ነው። ኢጎ ያለበት ሰው ሰሆነ አልወድም፣ በቃ የምሬ ነው የምነግራችሁ። እንዲህ በቃ እኔ ብቻ ነኝ ሰው የሚል ሰው እኔ አይመቸኝም። ሌላውን ሰው እኔ አዶናይ ለምንድን ነው የሚመቸን እኮ ምክንያት እኮ አለን። ሁላችንም ሰው ድሃ ነው ሳይል፣ ባለባበሱ ሳይነቅ፣ ብሔሩን ሳይመርጥ፣ ሃይማኖቱን ሳይመርጥ ሁሉንም ሰው እኩል ስለሚያይ ነው። ገብቷቸዋል፣ ሁሉም ሰው የወደደው ለዛ ነው። ሌላ ተአምር የለም እኮ እና የሚሰራቸው ኮንተንቶች ደግሞ ያንን በትክክል ፕሬዘንት ስለሚያደርጉ በደንብ ይገልጸዋል ያንን ማለት ነው። እና በደንብ ቪዲዮ ክሬት ማድረግ አቅሙ ራሱ በጣም የሚገርም ስለሆነ ስለሚችል፣ ስለ መልካምነቱ ብቻ አይደለም እኮ መልካምነቱን እንዴት ማሳየት እንደሚችል ራሱ ኮንተንት እንዴት ክሬት ማድረግ እንዳለበት ራሱ ስለሚያቅ ገብቷቸዋል። ለዛ ነው። ቢዩቲነስ ያልመረጣትን በሙሉ ብሎክ እያደረገች ነው። ማለት እንዴት ነው ነገሩ? አሁን ይሄ ልክ ነው ብላችሁ ታስባላችሁ ነው? ይሄ ልክ ነው ብዬ አላስብም። ቤታዮ አንድ አነጋጋሪ ቪዲዮ እየወጣ ነው። ምንድን ነው እሱ? ሊቭ ላይ ያለቀሰች ብር ያምሳል እንዴ? ጌሙን አቋርጠው ነው ጣም ስትማሪ ምን አስጠላኝ እንዴ? እና ታዲያ ምንድን ነው የሚያስለቅስሽ? አላለቀስኩም። አይኔን ላይቱ አሞኝ ነው።

ሊቭ ሪካርዶ ወጥቷል ምክንያቱም ግን በግልጽ አልተናገረችም ከፍቶኛል ያለችው ማለት እንዲህ የከፋችሁ ጊዜ እኮ ቲክቶክ ባትገቡ የተሻለ ነው እንዲ እያለቀሳችሁ ብዙም የወዳችሁ ሰው ስላለ እነሱን ከማስጨነቅም ሊዝናን የገባ ሰውን ሙዱን ከማጥፋት አለመግባት የተሻለ ነው ብዬ አስባለሁ አሁን ደግሞ የምናየው ቪዲዮ ኢቢኤስ ቲቪ በጣም ከባድ ነገር እየተፈጠረ ነው፣ የሚል ዜኖች እየወጡ ነው። ምንድን ነው የሚሉን? እሱን አብረን አይተን እንመለስና አስተያየት እንሰጥበታለን። ዘወትር ደሳለኝ እንደ ሌሎች የስራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም፣ አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ዘወትር ደሳለኝ እንደ ሌሎች የስራ ባልደረቦቹ ኢቢኤስ ሊለቅ ነው ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም፣ አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ሱትር መልቀቅ ይፈልጋል እንዳይለቅ ነው ቅደሙ ይዘውታል፣ አይነት መልእክት ነው እየወጣ ያለው። ከቤስ እንደማረሳው ያው በሞዴሊንግ ይበት ሄዶ አላለም መለሰው እና ፌስ ኦፍ አፍሪካ የሚባል ውድድር ነበረ። መጨረሻ ላይ አንደኛ ከወጣ ሀምሳ ሺህ ዶላር ሽልማት አለ። ከዛ ደግሞ ጥሩ የሞዴሊንግ ስራ እድሎች አሉት። እኔ የሚጠበቅብኝ እዚህ ሀገር የነበረው ውድድር ውጤታማ ሆኜ

መጥቼ ሰው እሆናለሁ፣ ቆሜ እሄዳለሁ፣ ከዚህ በኋላ ሌላ ህልም አለማለሁ ብዬ በፍጹም አላሰብኩም። በዛ ሰዓት ብታስበኝ ምንም ለጥንካሬ የሚሆን አንዳች ቃል አልነበረም ውስጤ ለምን እንዴት ሚባለው እንዴት እኔ ላላልፍ እችላለሁ የሚለው ነገር ነበር። ረዥም ጊዜ ወሰደብኝ። ያው ከዛ በኋላ ኔ ኢትዮጵያም ነገር የመጣው የተለያዩ ቦታዎች የመሄድ አጋጣሚ እና ደግሞንም ከኢቢኤስ ሳኖጤ ቀርቦ የኢቢኤስ ጋዜጠኛ የነበረች ቅዳሜ ከሰዓት ሌት አቀርብ የነበረች እንኳን ኬቢስ ወጣው አይነት አስቴ ይሰታለች። ምንድን ያለችው ሚሊዮን እና ማነች ሚሊዮን፣ አብረን እንመልከት። ከቅዳሜን ከሰዓት ስራ በመልቀቅሽ ምክንያት የሚያስከፋሽ ነገር ምንድን ነው? በመልቀቅሽም የሚያስደስትሽ ነገር ምንድን ነው? ስራ በመልቀቄ የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም። ወደ ስቱዲዮ አልገባም ማለት ደግሞ ማተበይን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ በእምነት ዙሪያ ለእኔ ጥሩ አልነበረም፣ የሚል አስቴት አስተላልፋለች። እቺ ጋዜጠኛ ማለት ቅዳሜን ከሰዓት ላይ የምታቀርብ ነበረች እና እንኳን ወጣ አይነት መልእክት አስተላልፋለች። ባልአደራው ወደ ቀድሞ በጎ አድራጎት ስራው እንዲመለስ ከፍተኛ የሆነ የሕዝብ ጥያቄ እየመጣ ይገኛል። ሰሞኑ በዮሃ ሚዲያ በተሰራው ዘገባ መሰረት ስሙ በመጥፎ በመነሳቱ እስካሁን ሲሰራ የነበረውን የበጎ አድራጎት ስራ እንደሚያቋርጥና በእጁ ላይ ያሉትን የተሰጡትን ገንዘቦች ብቻ በማከፋፈልና ለተባለላቸው ሰዎች በመስጠት እንደሚያቆም ገልጾ ከነበረ በኋላ ባልአደራው ከፍተኛ የሆነ የሕዝብ ጥያቄ መነሳት ጀምሯል። ብዙ ሰው መልእክቱን በዚህ ሰዓት እያስተላለፈ የሚገኝ ሲሆን እስካሁን ለረጅም አመታት የቀጠልክበትን የበጎ አድራጎት ስራ እንድትቀጥል በማለት ብዙ ሰው ጥያቄ እያነሳ ይገኛል። ባላደራው የበጎ አድራጎት ስራ በጥቂት ሰዎች ምክንያት ለብዙ ሺህ ሰዎች መድረስ የሚችልን እርዳታ ያቋርጣል በማለት ብዙ ሰው እንዲመለስ ጥያቄ እያነሳ ነው። እንዲሁም በተጨማሪ የብዙ ድሆች እና የብዙ ችግረኞች ባለውለታ በመሆኑ እና ደራሽ በመሆኑ ወሰንከውን ውሳኔ መለስ ብለህ መርምረህ በማሰብ ወደ ቀድሞ ስራ እንድትመለስ እንጠይቃለን በማለት ብዙ ሰው እየጠየቀ ነው። ባላደራውም ይህንን የህዝብ ጥያቄ ተመስርቶ እንደሚመለስ የሁላችንም ተስፋ ነው። ባላደራው ምናምን የሚባሉ ሰዎች እንደነዚህ አይነት ሰዎችን ማህበረሰቡን አቢዩዝ እንደሚያደርጉ ምንድነው አቢዩዝ ያደርጉ አሁን ሚዲያ ላይ ራሱ እየወጡ ነው ማስተራብነት ምንድነው አቢዩዝ ያደርገ ሚዲያ ላይ አሁን በቅርብ ተለቋልና በትክክል እየሰሩ እንዳልሆነ ይሄን የዳ ውሸት ውሸት ውሸት ነው አንተ ራሱ መጀመሪያ አንተ ምቀኛ ነህ ለምን በለኝ በመጀመሪያ ደረጃ አንተ ሰው ሁን። ሁለተኛ ቋንቋን አስተካክል። እንደ ወያኔ ባለስልጣናት አንዳንድ ቃላት እንግሊዘኛ በማስከተል ሰው እንዲያምነኝ ከፈለክ ውሸት ነው። ዴቦ በጣም ችግር ያለህ መሽቁቅ ሰው ነው። አውርጃ ነው እስቲ እንደኔ ሞጣ የሚመቸው በቃ አንዳንዴ የልብ ይናገራል። ፊት ለፊት የሚናገሩ ሰዎች አንዳንዴ ያስፈልጉናል፣ ልክ እንደ ሞጣ አይነት ምንም እድል አልሰጡም ሌታቸው ሲል ምክንያቱም ይኸውላ ጥሩ የሚሰራ ሰው ላይ ለመተቸት እንደዚህ አፍን ሞልቶ ለመናገር ማሰብ ማለት የቅናት ነው የሚመስለው እንጂ ጥሩ ሀሳብ ወይ ደግሞ አስቴት የመስጠት ነው ብዬ አላስብም። ዛሬዎች ዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሀሳብ አስተካክላችሁ ደግሞ ኮመንት ላይ አስቀምጡልኝ። እስካሁን አይታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮስ ከምንገናኝ ሰላም ሁኑ።